ነገር እዚህ ጋር መስታወት እና ነፍሴ አትሊስት ባንቀባባ እንኳ የሚዋጣውን ሰፕሊመንት ላክልኝ ዞ እንጂ። ደዊ ነው። አዎ ቫይታሚን ምናምን ነው የሚያዝልኝ። ቫይታሚን ኤ ቢ ሲ ዲ ያስፈልገኛል። ብርድ በስቶብኛል። ዞላኮ ረድረስልኝ ፋ እንትን እኮ ነው፣ ፋርማሲስት እኮ ነው አታቂሚቱ። በላይፍ ላይ ቲክቶክ ላይ አላቁ። እኛኮ ፋርማሲስት አለን፣ ጠጅ ቤት አለን፣ ከፈለሽ ባር አለን፣ ሁሉም አለን። ይሄ ቲክቶክ እኮ ዝም ብሎ እኮ አይደለም። እንዴት ነህ? እንደምን ነህ? እኔ እንዳለዋለው እና ሰሞኑን ይኸውልህ የመንኮታ ኮት ይሁን ምልክት መንኮታ ኮት ይሁን አላቅም፣ ባንዱ ውስጥ ወደ ሦስት ጊዜ ጉንፋን እያያዘኝ ነው እ ኪቤ ቀንሷል። ሆዴ ግን ተወጥሯል። ምን እንደሆነ አላቅም፣ እና ቆዳም ወደ ታች አካባቢ ወደ አንገት ጋራ እንደ ትንሽ እንደመሸብሸብ ነገርም ብለዋል ሊሸ ምን ወይ የሆነ ነገር ደብድቦኛው ብዬ እንዳለ ጠዋት ላይ ስነሳ የሆነች ጎደል ያለች ነገር አለች እና እስቲ ለዛ ሚሆን ሰፕልመንት እንደ ድሮ ሰብሰብ አርግና ላክልኝ እላለሁ። እህት ከዲስቦርግ ላክልኝ አደራ፣ ዝም እንዳትረሳ ሰብሰብ ቫይታሚን ቤ ቫይታሚን ሴ ቫይታሚን ሁሉም ሰብሰብ አርግና ካልሆነ ወደቅ ወደቅ ፊሊተሩም አላዳደው ዘንድሮ ፊሊተርም ሊከላከሉ አልቻለም። ችግርም አለ። የእንቅልፍ ማጣት እንላለን። ለጥ ብለን አያነሳም ሰው ሁላ እረስቶኛል። ድሮ ገና አንዴ ስደውል አለች ብ አሁን የሌለው መስሏቸው ይሆን አላውቅም። ሶስት ካልደውል ሰው ይተኛል። ሰላም ነው፣ በሰላም ነው ጋይስ፣ ምን ሆናችሁ ነው? አለምኩ እንኳን አስታወሽ ነው። አሁን እንደውም እኮ ቀን በቀን ትገበያለሽ። ላይፍ ትምህርት ቤት ናቸዋ ኪንዳ ኬታ ስለሆኑ ስራ እኮ አለኝ ካልሲ ፍለጋ። እግዚአብሔር ምስክሬ ነው፣ አንቺ እኔ ስልችት ያለ ካልሲ ነው። እንዴት ይጠፋል ሽ ኦሬንጅ ሌመን ኤንድ ስ ቫይታሚን ሲ ተይኝ እኔ እናቴ። እሱ ደግሞ ወስዶ ጨጓራ ይላት። ኦሬንጅ ሌመን እኮ ነው። ሌመን ሳይሆን ኦሬንጅ ሌመን። እንዲህ ቃላዎች ናቸው እኮ ሁለት ኦሬንጅ እና ሌመን እኮ ተዳቅሎ ማለት ነው። እንዴት አሴት ነቆየሹ እንዲህ በጣም እኮ አሴት ነው። አንደኛውኑ ሌመን አይሻልም እንዴ? እየጣፈጥ ሌላ ካለሽ ሳራ፣ ሌላ ካለሽ የሚጣፍጥ ይመስልሻል? ከዛ ላይ አንቺ ሞቅ ባለ ውሃ ታረጊዋለሽ። ብዙ ፈልቶ ቁጭ ጨጎረሽላት። ይልቁንስ ያንደማር መጠጥ ይሻለኛል። እስቲም ግቢ ነይ፣ ልጆችም ያሻል ነይ። አይት ማዘዝም አይታክትሽም። ውለዱ ክበዱ፣ ውለዱ ክበዱ፣ ውለዱ ክበዱ፣ ነይ ውለዱ ክበዱ

ደስተኞች ወደ ደስታ ነው፣ ፀጋ ነው። እንደናንተማ ቢሆን ኖሮ ስንት ታሪክ ፈጥራችሁ ነበር። ይጦሩሻል እም እንግዲህ እሱ ናቸው የሚጦሩሽ። ገና ከአምሳ አመት በኋላ እኮ የሚጦሩሽ አሁን ይቅርብኝ። ገና ነሽ እኮ ግን ይቅርብኝ እንደዛ ብለን እንኳ ሳድቀን እኮ ነው ገደል የገባ ነው። ሳናረጅ ጠፋችብን። አምስት ዓመት አሁን እኮ የመጣቸው ዘረሳ ራሽ እንዲ ይኑርልን አለው ማለት ራሱ ትልቅ ነገር ነው። እናታችን አያታችን፣ በሱ እኮ ነው መጦር ማለት ነው እንጂ መንግስት። አሁን ከነሱ ጋር ፍቅሬ እኔ አሁን ነው እንጂ እናቴ እ የውስጤን ደስታ እኔ ነኝ በቃ። አዎ ስክሪየቱ በጣም በጣም በቃ ላውጥሽ። በስመ አብ እንታያለን። ፍቅር ጠዋት ጠዋት ስለሚያሳኝ ያለው ደስታ ብታይ፣ እዚህ ቤት ውስጥ ሽንት ሺን ነው የሚጫንሽው። እንዲያውም አልኳት የለ ሳምሪ ብዙም ልካሜራ አድርገን የሚያረጉትን ነገር እንቅረፅ ብያታለን። አንዳንዴ ስትጮኸ ነው ለአንቺም አይደል፣ በየሱስን በሳቅ እኮ ነው አንዳንዴ፣ ትስቂያለሽ፣ አንዳንዴ ትጮሂያለሽ፣ አንዳንዴ ትስቂያለሽ፣ ግን ሙሉ ደስታው በቃ የሚሰሩት ስራ ስታሳይ ነው። በሉ ተመልከቱ። የለም እኮ ጫማ የለም ምንም ነገር እኮ ብለሹ እኮ ሚለብሰው ነገር አለ እሱ አራሷ ስለምትለብስ እሱም ራሱ መድረስ ይፈልጋል። የፊቱን ወደኋላ ከናሚደ

አጋጣሚ ሄደች ለካ በውስጡ ያሰበችው ስምልት ፀጉር ልታጠባለው ብላ ነው። ገባሽ ጨንቋት መጣችሁ። ደግሞ ምንድነው ምናምን የአርማት ሐኪም የሆነ ነገር ነገር እሳቸው አቶ አልዳም ደብሯቸዋል፣ በመምጣታቸው ሚስ ባ- እሷ ደግሞ የሆነ ነገር ብቻ የሆነ ነገር ብቻ እንትን ትላለች። ከዋት ጥብጥብ ዛ ያለች ጥብጥብ ስትል ሌላ መስሎኛል። ዶ ዶ ትንሽ ጥብጥብጣ ጠራ አድርጊያቸው ስንት ጊዜ ነው የማይሄድ አለች። ነው ልኳት

ወፈር ወፈር ገምደል ገምደል አድርጌ እና ተለምያልክ እ ጋትና እንትን ምንድነው? አይደለም አልባሷ አይቀራታልሽ ስትላት እኔ እኔ ጭንቅ ይለኛል። ራሱና ግን ግልግል ነው የሚያደርግሽ ሶስት ሳምንት በላዩ አሁን በቀን ባለፈው ነው የሰሯት እና ደስ ብላ ተጋለፈው ሳምንት ፀጉሩ አልታጠበ አስብ አሁን ግን እንዲህ ተያይዘን ነው አብረን የምንገባው። ሰሞኑን እንዲ ታንግለር ተጠቀሚላት እንዲታንግለር ተጠቀሚላት። ከዛ ደግሞ ማስይዥላት ማስያዝ መስራት ሁልጊዜ አትስሪያት። ስያዝ ደግሞ ሁሉ ጠዋጠዋፍ ደግሞ ማስተካከሉን አትወድም። ትናደዳት ፀጉሯል ፀጉሯ እና ደግሞ ማበጠሪያ እረስቻለሁ። ሆነ ማበጠሪያ ያለት እንጂ ቀለለም የጥቁሮች ብሩሽ ማበጠሪያ ተጠቀምለ እሱን እረስቻለሁ። የነጮች ና የጥቁሮች እኮ ማበጠሪያ ይለያያል። እዚህ ቤት ያለው አለ፣ ግን እንትን የለም የአፍሪካ እንደዚህ ማበጠሪያ እንዲ ያለው እና ዛሬ ጠዋት ልነግርሽ ዛሬ ጠዋት እንዲያልኳት ማለት መሄድ ከፈለብሽ አልኳትም

ሁለት ሳምንት ላይ አልፎ ፀጉር ሳውር ጥሩ አይደለም፣ መሰራት ምን አንድ ሳምንት አንድ ሳምንት አንድ ሳምንት ሹሩባ አንድ ሳምንት እንደዛ እንደዛ ያለሽ እንደ እንዳይጠሉት ያለ ሁሌ

እኔ ነኝ የማስቸግራቸው። ምግብ እኔ አልወድም፣ እንደዚህ ተመሳሳይ ነገር ማብላት። በምርጫ እንጣላለን። አሁን ትናንትና ሽሮ ሰርቻ ነበረ፣ ግን ዝም ብዬ ላዳመው። እሷ አትወድም፣ እሷ ሽሮ አትወድም። ላዳመው ሰራት። ግን እንትን ልሰራላቸው ነበር፣ በርገር ልሰራላቸው ነበር። ስጋ ገዝቻለሁ ምናምን። በመሀል የት ሄዱ? ከአባታቸው ጋር ሄዱ። ወሰዳቸው ማለት ነው። ተላቱና ንሙሳዳቸው ብሎ ወሰደ። ሲመጡ በልታችኋል? የስ ባይበል የስ ላለመብላት እኮ የስ በልተናል። ምን በላችሁ? አስታውስት ይሁን አለ ማለት ነው። ንቁጭ በሉ ድብድብ ጀመረ። ብሉ ምግብ ላይ ከኔ እኔ ነኝ ከኔ ነኝ እኔ ነኝ ነው የሚፈሩት ምግብ ላይ እነሱ አይደለም የሚያስቸግሩት፣ ከኔ ጋር ነው የሚደባደቡት። መታደል ነው። እውነት እውነት መታደል ነው። በአያት ማደግ አያት የሌለው በጣም ብዙ ሰው አለ። አያት ማያቅ ከአያት ተራርቆ የሚኖር በጣም እድለኝነት ነው ስልሽ ህይወት ያስተምርሻል። ምንም ቢሆን አያት ስትኝ ህይወት ያስተምርሻል። ብዙ ነገር ታያለሽ። እና በአያት ማደግ በጣም እድለኞች ናቸው። ልጅ በአጠቃላይ ፍቅሬ ልጅ እግዚአብሔር አደራ ምን ማለት ነው አዊ በጣም ገባሽ እም ኢቨን ብትናደጅ እንኳን ወጥ ነው ማድረግ ያለብሽ ልጅ ላይ እም ካደጉ በኋላ ምናምን ኦኬ አሁን አንዳንዴ እኔ አልወድም ወጥ ልጅ ላይ ስትጮህ አልወድም ልጅን በምግብ መቅጣት አልወድም በልብስ መቅጣት አልወድም ምንም አይ ተዋቅ ልጅ ልጅ ነው የማንም ልጅ የማንም ልጅ ነው። እንኳን የራሱ ልጅ አይደለም። እየተጣላ ምግብ አልበላም ትል ነበር ሳምሪ ድሮ። እየተጣላሽ ምግብ ላይ ሌላ እኔ ፀብል በሆነ ነገር ማላበስ አልወድም። የሆነ ነገር አጥፍተሽ ከሆነ እጥፋትሽ ነው የሚነገርሽ። እዚህ ጋራ የሆነ ጥፋት አጥፍተሻል፣ በዚህ ይህን አጥፍተሻል፣ በዚህ ልከላከል ይህን አይንችም ገርፈሻቸው ወይ መተሻቸው ወይም ተቆጥተሻቸው፣ አጣኝ እነዚህን ሳይሆን እነ ሳምሪ እነሱ ማገራጻን ናቸው። እና ሳምሪ ሳምሪ አለመመታቷ ይመስለኛል። እንደዚህ ባይሆን ናቲ እንደዚህ እንዲህ ነው እዛ እንዲህ ናቲ እንደዚህ ነው ደግሞ እኮ እንትን ብሎ ያ አይደለም። ሁለት ቀን ነው ምናምን እንደ ያስቀየሞሽ ምናምን አይደለም። ውጭ አምሽቱ ታዲያ ውጭ አምሽቱ እቆጣለሁ እቆጣለሁ ጭ ቢ እንዲያልኩሽ ነው ስቆጣሽ እንዲ ነው የማዋራሽ መምታት አለብሽ ሚዳቸው ነው ትነግ አሁን ትልልቆቹ አሁን ነው መምታት ትልልቆቹ አክብያቸው በያቸው ትንሽ እንትን ይከብዳል። ቁጣዬ ግን ትንሽ አልቆጣ ከተቆጣው ግን ዝም ነው አቤት ሰው አምሪ የሚጨንቃት ዝም ተይ እሱ ሁለት እናቴም ዝም ተይ አዎ ዝምታ እኮ አንዳንዴ መልስ ነው እ እረፊ ምን ነው የምትገርፈው ልጆችሽ ልጆችሽ እነሱ ንግግር ይበቃቸዋል ምን ያውቃሉ ነው መቆጣት አለብሽ እንደው ማለት አለብሽ በደምብ መጮህ አለብሽ ነው ቀስ ቀን የሚገባቸው ግን ካልሆነም ማዝም ካሽማ ችግር ነው ግን በፍቅር ደግሞ አሁን ምንድነው የተማርኩት እኔ አሁን የተማርኩት ማለት ነው አይቻቸዋለሁ የሆነ ነገር እንዴ አይ ኖ ምናምን ከልሻቸው ያረጉታል አይ እንዲህ እኮ ነው እንደዚህ እኮ ነው ምናምን ስታስረጃቸው አንቺ ልምምጭስ ብለሽ ድምጽሽን ለሰስ አድርገሽ እንደ ሀገራችን እስታይል አይሰራም እንደ ኢትዮጵያ እስታይል አይሰራም

ትግስት የለኝም። ትዕግስት ማገድ ነው መሰለኝ። ልጆቹ በነገራችን ላይ በጣም ዲሲፕሊን ዚጋ አይስ ወር በደንብ አርጋ ነው ያሳደጓቸውን ከማንም ከማንም አላየሁም፣ ግን በስነስርዓቱ እንትን ብለው ነው ያደጉት። ተነግሯቸው ተገርተው ነው ያደጉት። በተለይ ይሄ የሆነ ነገር ቁጭ አርገው ሲያነሱ እዚህ ጋር እንዲ ያለ ልታነሱብ ስታያቸው፣ እሺ ሁለቱ በተለይ አዳ ፐርፌክት ፐርፌክት ሳታስብ ነው የሚያነሳው። በጣም እግዚአብሔር ምስክር ነው። ግርም ምን የሚደንቅ ጫማውን ሲያወልቅ ሲያስቀምጥ፣ እንደሞወቅ ፊሎም እንደዛው። አሁን ፊሎ ምንድን ነው ቶሎ ብላ ስማርት ፊሎ ነው። በጣም ብልጠት አላት፣ ቶሎ ብላ ምታረገው አዳም ግን ያንቺም ይሁን የሌላ ሰው ያንቺን አንቺው ጫማ ዘጋ ስታረጊ እሱ ሲያስገባ ያንቺን የሚያስገባ ትምህርት ቤት አስተማረው። አሁን በዚህ የሚጠጡበት እንትን ይላል የሚጠጡበት በዚህ አስቀምጠው ልጆች ምናምን እንትን ይጥላላል፣ የራሱን አንስቶ የሌሎቹን አንስቶ በሙሉ ይረዳኛል አለች። ዋት አልኳት። በጣም ሄልፈብራሽ ነው፣ ይረዳል እንዴ! የልጆች ስራ የለም። የሆነች ቴለራ የሚበሉበትን ታብሌታቸውን ሲያነሱ ምናምናም ነገር የለም። የሌላ ሰውን የሚያነሳል፣ እርዳታ የለም። መርዳት እና ይህን ፈብራሽ ነው የመርዳት የመስራት የማገዝ ማረዳ። ከዛ እሳቸው ጋር ማሄድኩኝ ትልቁ ዋጋ ሲሄድ እንዲሁም ቆዳቸው ቀጠሮ አለ መሰለኝ ስሄድ ደግሞ እንደዚ አዎ ታረጋለች። የሌላ ሰው ግን አታረግም። ምክንያቱም ይነግሮች ነበር፣ ገባሽ ልክ እንዳዳም የሌላ ሰውንም ታረጋለች። እና ጠራትኝ፣ እና ሼር ማድረግ አለብሽ፣ የሆነ ነገር ሄልፕ ማድረግ አለብሽ ሆነ ምናምን ብዬ አልኳት። የማንን አለችኝ። የሆነ እርዳታ የምፈልግ ሰው ለምሳሌ፣ ወይ አይወነ ሄልፕ ዩ ካን ሄልፕ ዩ ካን ሄልፕ አለ ኖ ኖ ኖ ኖ ኖ አዲስ የማላውቀው ሰው ሲመጣ አጠገቤ እንዳይደርሳለች አላስደርስም፣ ቢኮዝ አይ ዶን ኖ ሂም ነውበት አይ ሄልፕ ማይ ብራዘር። ይሄም ግን እሱ ሄልፕ የሚፈልግ አይደለም። ታላቅ ያያዱ እኮ ትንሾች ከላይ ያለው ሰው እንደ አሪያ ነው የሚያዩት። እሷ ጋር እሺ፣ እሱ ስማርት እኮ ነች። እሱ እሷ ነው የሚከተሉ፣ የእሱም ብዙ ሰዎችን መርዳት ታውቂያለሽ፣ እንደማያዋጣ እሷ ደግሞ ራሷን የምትጠብቅ መርዳት ነገር እንደሚያመጣ ተምረዋለች። ወንድሜ ከልፍ አደርገዋለሁ፣ ሌላው ግን አገባኝ። እንደዛ ነው እሱ ደስ ይላሉ በጣም ሌሎች። እግዚአብሔር ያሳድጋቸው። ጥለው የሄዱትን ታብሌት ብርጭቆ እና ታብሌቱን አንስቶ ይረዳኛል። ልጅስተማር እግዚአብሔር እንዴት እንደወደደችው በቃ ስለረዳሽ ነው የወደደችው። ያ እንደዚህ አነሳኝ ይበደዳል። እንደዚህ አታስቢ። እግዚአብሔር እንደዚህ የሚባል ነገር የለም። ፈጣሪ ነው የሚጠብቀው። ስለወራሽ ስላላወራሽ አይደለም። ግን ትምህርት ቤት ውስጥ ብታይ ተወዳጅ ልጆች ናቸው። ከእግዚአብሔር ጋር ደስ ይላል። በጣም የመጀመሪያቸው ነው ትምህርት ቤት ሲገቡ ከዚህ በፊት አዳም እንዴት ብሎ ነው የሚቀበል። አዳም መጀመሪያ ሰዓት ላይ እኔ ልሰዳው እኔ ልሰዳው ነው እንትን ያሉት ነጮች። ሰባ ብለሽ አውሪ ነው የሚሉሽ አንቺ። አንተው በአማርኛ እናወራ በቃ ድፍት እናወራ ነው እዚች ቤት አማርኛ ያወራ አንቺ ሄዳ ምን ነው እንግሊዘኛ ምን ነው እንግሊዘኛ እናትና አባት ነኝ አልሽሳ እንግሊዘኛን የፈጠርኩት እኔ ነኝና ምንም ነገር እንዳይነካው አልሻል። በጣም ገርሞኛል። የምሰማት ታድላ ትዕግስቷ እያልኩኝ ትዕግስት ያስጨርሳል። ግን ያው በቃ ለምን ነው አልምን የኢትዮጵያ ሕዝብ ተሸክሜን ምን ያንቺ እናት ልጆች መሸከም ያቅተኝ በር ምንም አያስቸግርም። ልጅ ዝም አትያትም እንዴ እንዲላሉ በቃ ልክ እንደ ሰባበርሽ፣ አወሪ፣ ችግር የለውም እንደዛ የሚለመደው እንዴ የምን አባቱ እያከተከትኩ ነው እንጂ የማወራው እየተባበሩ ነው። ምን ሆናለች እቺ ሴት? የመጀመሪያ ቋንቋ የሶሻል ሚዲያ ከማሪክ

እንደት እላለች። እንደውም ሪከርደሮች ብዙ ነገር የምታስቀምጡት፣ እኔ ሪከርደር እጠላ ነበር። እንደውም የድሮዎቹ ዩቱብ ሪከርደሮች ባለጌ ስድብ የለ፣ አንዷን ከአንዷ ያገጣጥሙትና ብንገርሽ፣ ጥሩ አይደለም። ያገጣጥሙልሽና፣ ህዝብ እንዲጠላን ያደረግን የዩቱብ ሪከርደሮች ናቸው። ያው ዩቱብ ጋር ገንዘብ አለው አይደል? ያለች ሲል በቃ ርር ሲል መኔ ይገባል አለችው። ገባሽ

ይሄ ትላንት ያወራውን ዛሬ የሚክድ በሙሉ የዛሬ አስራ አራት ስትና ጣብ ጣብ አድርገው የሚያወጡላቸው እሱ እኮ ነው። ኦፍኮርስ አላጠፋ ምናምን ካልሽ እንትን ሪከርድ ዳይሬክሽን አላጠፋም ካልሽ በቃ ይናደዳል። ባይሆን ሰክሬ ነው የሚለውን ነገር ተጠቀሙበት ወይ የዛኔ እንዲያርኩትኝ እኮ እንዲ ሁሌ ነው እንደሚሰከረው እንደዛ ነው የሚሉት። ጠጥቼ ሰክሬ ተበላሸው ተሳሳትኩ በሉ እንጂ ትላንትና ተዋሩና ግድ እንትን የማይል ይመስላችሁ ትመትምና፣ እኔ እኮ እንዲህ አላረኩም ስትለው ወስደው የታባታችሁ እግዚአብሔር። አንዳንዴ እሽ ድሮ አደርግ ነበረ፣ ግን እንደዚህ ዝር ክርኬት ረደ ነ የተዋረደ አድርጉ፣ በደንብ ሪካርድ አድርጉ። ምክንያቱም ሶስት ምላስ ነው ያለው ሰው። እዚህ ጋር የሆነ ነገር ነገር ነዋ፣ ምክንያቱም ብዙ ጊዜ ክደታል። አምናችሁ የምትሰሩ ከሆነ ስትናገሩ፣ በቃ አምናችሁ ተናገሩ። አስቡበት አስቡበት ሳታስቡ የምታረጉትን ነገር ደግሞ ተጠገቁ። እዚህ ላይፍ ላይ ከመውጣታችሁ በፊት ወይ ሪከርድ ከመደረጋችሁ ከመስራታችሁ በፊት ነገ ያስጠይቀኛል ማለትለሁ። ዛሬ ብዙ የሚቆጩ ነገሮች ባይኖሩም ጥቂቶች የሚቆጩ ነገር አለ። ከባችሁም ከኛ ተማሩ ምላችሁ ይሄንን የሆነ ነገር ስታረጉ ነገ ልጅ አለ ባል አለ አለ የሚያችሁ ሰው አለ። ታዳጊዎች ናቸው። እኛ ብናጠፋ አሮጊቶች ነን። በኋላ ትዳራችሁን ታጣላችሁ። እኔ ስንቱን ስንቱን በውስጥ በኩል እየጻፉ ማለቃቸውን እግዚአብሔር ማፈቅር አንዳንዴ አንዳን አንድ አለች ማጣት ትመጣለ ጫዳን ሴት ቤት ታዳጊ ነሽ ስትደንሽን በልክ አርጊ። ነገ ለሚያገባሽ ያይና የኛ ማህበረሰብ ታቂያዎች ስለደነስሽ እንደ ወንጀል ነው የሚታይ ይች ጋለምታ፣ ይች ምን ጥርቅስ ምናምን ነው የሚልሽ። አልተለመደበኛ ዳንስሽን ዳንስሽንታይ ይኸው ዛሬ ቁጭ ብላ ታመሰግለኛ ትች ቁጭ ብለ ስታውሪ ብልግና ተጠቀሚ ሪከርድ ይደረጋል። አሁን በየሄድንበት በሁሉ አጥፉ ስንል ነበር። የሆነ ሰዓት ነው ዛሬ ስንቱን እኔ አሁንሽ እኔ እኔ አጠፋለሁ እኛ ስንት ሪከርደር አለ፣ ሀያ ሪከርደር ሰላሳ ሪከርደር አለለማለሽ ነው የሚልኩላስጠፍተሽ ስንቱን አስጠፍተሽ ትችያለሽ። ደሞ አንዱ ደግሞ ያልወለዳችሁ ገና ላይፍን ያልጀመራችሁ ወጣቶች ሪካርድ ተደርጎ የሚቀመጥ ነገር ስላለ ስንቱን ወንጀል አሰርቶ ዛሬ በፖለቲካው በምንም እጃቸው እየተያዘ እስር ቤት የሚጠየቁት ትናንት የተናገሩት ይህ ላይፍ እኮ ነው መከራ ያመጣው ቪዲዮ አይሰሩም እኮ ቪዲዮ አስበሽበት ነው የምትፖስችው አይተሽ ኤዲት አርገሽ ምናምን ነው ላይፍ ግን እዛው ላይ ብናርገው ያወራሉ በጆን ዳንኤል እኮ መማር ትችላለ በጣም ይሄ እናንተ ብልጥ ብትሆኑ ሆኖ መጃ

ከዛ በኋላ ኢንስታግራም ላይ እንደዚህ በጣም ብዙ ሰው አይናቃል። አሁን ዛሬ የኢንተርኔት የገንዘቡ ነገር ልጨርስልሽማ፣ የገንዘቡ ነገር ድሮ ተናግረናል፣ ግን እስከ ዛሬ ሁሉም ተናላው እያሉ ይመጣል። እንግዲህ በስሪንጅ አንሰጣቸው እንዳይበሉ አንድ እሱም ነው። ሁለተኛ ነገር ደግሞ ምት መክራቸው ሰዎች አሉ አይሰሙሽም። በቀል ሁለት ሶስት። አሁን ይሄ የቪዲዮ የተባለው

እዚህ ሀገር ላይ የምታውቂ ከሆነ በግሬ ጀርመን ስማችንም ኢትዮጵያ ብቻ ዓለም እዚህ ተመዝግቤ ነው ምኖረው በሶሻል ሚዲያ እንዲሁም ብሎክ ያደረኩት ስልኬ እራሱ እንዴት እንደመጣላቸው የመታረቅ አመት እኮ መጥፎ ሴት በሆን ነው በሆን በውድቀትሽ ላይ በሉ ቻው ደህና ደግሞ ምነው በሰላም አዎ በሰላም እሺ